ኤልሳ የመታችሁን ኳስ መልሳ አግኝታለች፣ ተቀምጣለች። እንደገና ኳስ ተመታ። የተመታው ኳስ በጣም ቀላል ኳስ። አንድ ሁለት እየተቀባበሉ ይገኛሉ። ቤተል ልጤባ ኳሱን እንደገና ይዘዋለች። አሁን ቤተላቅ ጥፋት ተሰርቶባታል። ቤተል መስፍን መታች። የመታችሁ ኳስ አዩሽ ኪምባ መልሰው ነበር ነገር ግን ሸዊት ሸዊት ከማግኘቷ በፊት ኳሱ ተጨርፎ ወደ ውጭ ወጥቷል። በእጁ ወራ ጨዋታው ቀጥሏል። ጽዮን እስጢፋኖስ ወራወር ትክክል አይደለም የሚል ጥያቄ ነበራት አልተመታ ቀላል የሚመለ ቃል ኪዳን ቃል ኪዳን እንደገና ኳሱን ይዛለች። ምስር ኢብራሂም አሁን ለምስር ኢብራሂም ጥሩ ኳስ ነው ያቀበለችው። ምስር ኢብራሂም ምስር ኢብራሂም ኳሱን መታች። የመታችው ኳስ በቀጣት በቀላሉ በቀላሉ ተዘጋጅታለች። ምትኬ የመታች ኳስ ተመለሰ

ማጥቃት እንቅስቃሴ አቸው ከፍተኛ ነበር። አሁን ኳስ ወጣች። ዛሬ ቆንጆ ቆንጆ ኳስ የወጣች የምትገኘትበየመቶች ስ ሳምንት መኮንን የመታችው ኳስ ተሰርቷል። እንደገና ኳሱን አቡንም ይዘዋል እርስ በርሳቸው ተጋጭተው አሁን አባቴ የመታችው ኳስ ሰርካለም ጥሩ ኳስ ነበረ። ዳግማዊት ቤዛዊት ንጉሴ ው ቤዛዊት ኳስ እንደገና አሁንም ተመጣ። ቂርቆስ ክፍለ ከተማ ደግሞ ከነ አንደኛው ጨዋታ አላደረገም። ስለዚህ ቂርቆስ 14 ነጥቦች አሉ። በነበ ሱ ለማረግ ኳሱን ሞክራ ነበር፣ ነገር ግን ኳሱ ተቋርጣል። አሁን በሬዱ ከጨዋታ ውጪ ሰናይት ለቢታንያ ቢታንያ መልሳ አሁን አስራት አስራት ኳስ አስራት